በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት እስከዚህ ቀን እስከዚህ ሰዓት በቸርነቱ በምረቱ ጠብቆ ለዚህ ቀን ያደረሰን የአባቶቻችን አምላክ የእኛም አምላካችን ለውለባሪ መድኃኔ ዓለም የተመሰገነ ይሁን። ዛሬ የምንነጋገርበት የትምህርታችን አይለቃል የሚሆነው ቀናተኛ አትሁን የሚል ነው። ይህንን አይለ ቃል የምናገኘው በመጽሐፈ ዲድስቅልያ ምዕራፍ 35 ላይ ነው። እንዲህ ይላል ወይትኩን ማትመ ወኢ ቀናኤ ከመይርከብ ከዘረከቦ ሙ ለሳኦል ወለቃየል ነሆ። ቀናተኛ አትሁን ለምን ካልከኝ፣ በቅናት ምክንያት ሳኦልንና ቀየልን ያገኛቸው አደገኛ በሽታ አንተንም ያገኘሃል ይላል። የመጀመሪያው ሞት የተመዘገበው ነው በቅናት ምክንያት ነው። ቃየል በአቤል በወንድሙ ቀናበት። እነሆ አባቴ ቢያደላ ወደ እሱ ነው፣ እግዚአብሔር ቢያደላ ወደ እሱ ነው። ምክንያቱም መስዋይቱን ተቀበለለት። ወነጸረ እግዚአብሔር ላይ ለአቤል ወላይ ለመስዋይቱ አቤል፣ እግዚአብሔር ወደ አቤል ተመለከተ የአቤልንም መስዋይት ተቀበለ። በዚህ የተነሳ ቃየል ወንድሙ ቀናበት እና የመጀመሪያውን ግድያ በምድር ላይ አስመዘገበ ማለት ነው። ስለዚህ አንተ በሕይወትህ ቀናተኛ ከሆንክ እንደ ቃየል ትሆናለህ። የዋህ ቅን ወንድምህን ትገላለህ ይላል። ስመውረ ልብ ውቱ ቀናይ ወይ ይሬ ብርሃነ ላይለ እሁሁ የዋህ የአጭ አስናነ ነው ቀናተኛ ሰው በብርሃን ውስጥ ብታስቀምጠው ጨለማ እንጂ ብርሃን አይታየውም። ለምን ቢባል በየዋህ በንጹህ ወንድሙ ላይ ጥርሱን እንዳንቀራጨ ይኖራል። ስለዚህ ይህ ስለሆነ እንደ ቃየልና እንደ ሳኦል እንዳትሆን ቀናተኛ አትሁን። ሳኦል እነሆ ጎልያድን የሚያሸንፍ ሰው ከተገኘ የንጉሱ ልጅ አግብቶ የንጉስ አማች ይባላል ከመንግስቴም ኩሌታ እሰጠዋለሁ እያለ ነበረ። በኋላ ዳዊት ብላቴናው በእግዚአብሔር አጋዥነት ጎልያድን ጣለው። በኋላ ግን እንኳን አይደለም በቤተ መንግስት ሊያስቀምጠው ይቅርና ዋሻ ለዋሻ እንዲሳደድ አድርጎታል። ለዚህ ምክንያቱ ደግሞ እነሆ ሳኦል ሺህ ገደለ፣ ዳዊት ግን እልፍ ገደለ የሚለውን የሴቶቹን ዘፈን ሰምቶ በዚህ ቀና ማለት ነው። በዚህ ቀና እና በዚህ በመቅናቱ ምክንያት ዳዊትን ለመግደል ሲያሳድደው ኑሯል ማለት ነው። ስለዚህ ቀናተኛ አትሁን፣ ብስጩ አትሁን ይላል። ቅዱስ ዳዊትም እንዲህ ይላል ወይ ትቅና ላይለ ዘይደሎ በሕይወቱ በሕይወቱ የተደላደለ የተቀማጠለ ሰው ስላየ በሱ ሕይወት አትቅናበት። ወላይለ ሰብ ዘይገብር አመፃ ኖ ክፋት፣ ተንኮል ሰርቶ በዚያ ተደላድሎ ተቀምጦ ብታይ በሱ እንዳትቀና። ህድግ አለማት ወግድፍ አለ ቁጣ ነው። ይልቁንም መበሳጨትን ቁጣን ካንተ አርቃቸው ይልና ወይ ተቅና ከመታይ ስም እንዳትበድል አትቅና ይላል። የሚቀና ሰው በደለኛ ነው። የሚቀና ሰው ከበደል አያመልጥም። ለዚህ ነው አትቅና ቀናተኛ አትሁን ያለው። የዮሴፍን ወንድሞች ስናይ ወንድማቸውን አሳልፈው የሸጡት በምን ምክንያት ነው ከተባለ በቅናት ነው። እነሆ ህልም እያለመ ነው። ስለዚህ ህልመኛው ወንድማችን በእኛ ላይ ሳይነግስ ለምን እልሙን እንዲህ አናደርገውም ብለው ለምን እልሙን እውን እንዳይሆን አናደርገውም ብለው ወንድማቸውን እንዲሸጡ ያደረጋቸው ቅናት ነው። ሕዝበ አይሁድ ክርስቶስን ለሞት ለመከራ፣ ለህማም አሳልፈው እንዲሰጡ በመስቀል እንዲሰቅሉት ያደረጋቸው ቅናት ነው። የሆሳዕና ዕለት እንዲህ አሉ እንግዲህ ዓለም በሙሉ እሱን ተከትሎታል። ህፃናቱ የሚመሩትም የሚከተሉትም እሱን እየዘመሩ ነው። ከዚህ በኋላ እኛን የዕለት ቆሎ የበዓል ዶሮ የሚለን ማነው? ነው ወተለወ ኩሎ ዓለም ዓለም በሙሉ እኮ ተከተለው ብለው በዚህ የተነሳ ቅናት ያዛቸው። ከዛ በኋላ ከቤተ መንግስቱም ከቤተ ክህነቱም ሰው ጋር ለማጣላት ብዙ ነገር አደረጉ። እንዲህ አለ በዚህ በማቴዎስ ወንጌል ምዕራፍ ሀያ አንድ ላይ ስናነብ ከቁጥር ሀያ ሶስት ላይ ስናነብ የምናገኘው አለ እንዲህ ይላል ወበዊኦ ቤተ መቅደስ እንዘይ ሚሄሮሙ ወደ ቤተ መቅደስ ገብቶ በሚያስተምርበት ጊዜ በእውነቱ አንተ እንዲህ እንድታደርግ ገበያችን እንድንፈታ ያደረግከን በማን ስልጣን ነው? በመባይተ መኑ ትገብር ዘንተ በማን ስልጣን ነው? ይሄንን እያደረግክ ያለው ከምድራውያን ነገስታት ከሌዋውያን ካህናት ወገን አይደለህ። በእውነቱ አንተ መምህርስ ማነው? ብለው እንዲህ በቅናት ተነሱበት። ከዛ በኋላ መኑ አበከ ዘንተ ስልጣነ ይሄንን ስልጣንስ የሰጠህ ማነው አሉ። ተመልከቱ በስልጣኑ ያኖራቸውን እግዚአብሔርን ማን ስልጣን ሰጠ ይላሉ። በፈቃዱ ያኖራቸውን እግዚአብሔር ማን ነው የፈቀደል ይላሉ። ወይ ኩን ፈቃድ ከብላችሁ ጸልዩ ያላቸውን እግዚአብሔርን ማን ነው ይህንን ፈቃድ የሰጠ ይሉታል። ስለዚህ ወዶ ፈቅዶ በምድር ላይ ስላኖራቸው፣ ወዶ ፈቅዶ የምእመናን እረኛ ስላደረጋቸው በፈቃዳቸው ሊያሳድዱት ይፈልጋሉ የሰማይና የምድርን ንጉስ ዓለምን የያዘውን ስለዚህ እንዲህ እንዲያደርጉ ያደረጋቸው ቅናት ነው። እና ቀናተኛ አትሁን፣ ቀናተኛ ሰው ከበደል አያመልጥም። ቅዱስ ዳዊት እንዳለው ወይ ትቅና ከመታይ ስም እንዳትበድል በደለኛ እንዳትሆን አትቅና ይላል። እንዲህ ብለው በክፋት እንዲነሱበት ያደረጋቸው በዚህ የተነሳ ነው። ክርስቶስ ግን ክፋታቸውን ያውቅ ስለነበረ እኔ በማን ፈቃድ ይህንን እያደረግኩ እንደሆነ እንድነግራችሁ እናንተንም አንድ ጥያቄ ሊጠይቃችሁ፣ የዮሐንስ ጥምቀት ከሰማይ ናት ወይስ ከምድር አለ። አሁን እነዚህ ሰዎች እንዲህ አሉ፣ አሁን ከሰማይ ናት ብንል እነወታዳ ለምን አላመናችሁበትም? ይለናል። ከሰው ዘንድ ናት ብንል ደግሞ ሁሉ ዮሐንስን ይወዱታል፣ እንደ ነቢይ አዩታል። ስለዚህ ይህ ህዝብ እንፈራዋለን፣ ሊገለን ይችላል ብለው እኛስ የዮሐንስን ጥምቀት ከየት እንደሆነች አናውቅም ሲሉ፣ እንግዲያስ ካላወቃችሁ እናንተም የኔን ጥያቄ ካልመለሳችሁ እኔም አልነግራችሁም ብሎ እንደገና በራሳቸው አፍረው እንዲሄዱ አድርጓል። በሌላም ጊዜ በማቴዎስ ወንጌል ምዕራፍ 22 ከቁጥር 19 ጀምሮ ያለውን ስናነብ በአንደኛው ግን ጎን ስለኪሩ በሌላው ጎን ደግሞ የቄሳርን ምስል ያለበት ሳንቲም ይዘው መጥተው በእውነቱ አንተ እግዚአብሔር ተልከህ እንደመጣ እናውቃለን። እውነቱን የምትናገር ለሰው የማታደላ ማንንም የማትፈራ እውነቱን ብቻ የምትገስጽ እንደሆንክ እናውቃለን። ስለዚህ ለቄሳር ግብር መክፈል ይገባል ወይስ አይገባም? አሉት። ከዛ በኋላ እንዲህ አላቸው፣ እስቲ እሱን የያዛችሁትን ሳንቲም አንጡ፣ አላዱን አላቸው። ሲሰጡት ይህ ጽፈቱና መልኩ የማን ነው አለ። የቄሳር እንግዳስ የቄሳርን ለቄሳር፣ የእግዚአብሔርን ለእግዚአብሔር ሰጡ አላቸው። አሁን አንድ ሳንቲም ይዘው መጥተው በአንድ ጎኑ ሌላ በሌላ ጎኑ ሌላ ነበርና ምን ብለው ያድርጉት? እንዴትስ ሊመልሱ ይችላሉ? አንዱን ሳንቲም ለሁለት ከፍለው ይህ ስለ ኪሩብ ያለበት ለእግዚአብሔር፣ የንኛው ደግሞ የቄሳር ምስል ያለበት ለቄሳር እንዳይሉ ተቸገሩ። ስለዚህ በዚህ አፍረዋል። በሌላም ቦታ ለፈተና መጥተዋል። የዮሐንስ ወንጌል ምዕራፍ ስምንት ከቁጥር አንድ ጀምሮ ስናነብ የምናገኘው አለ። በእውነቱ ይህች ሴት ስታመነዝር አግኝተናታል። እንደ ሙሴ ሕግ እንደ መምህራችን ሕግ ደግሞ ሲያመነዝር የተገኘ በድንጋይ ተወግሮ ይገደል ይላል። አንተስ ምን ትላለህ ብለው ጠየቁት። አሁን ተመልከቱ፣ ይህም ለፈተና ነው። ለምን ከተባለ በድንጋይ ተወግራ ትገደል ካለ እኔ ለመረት እንጂ ለጥፋት አልመጣሁም ይል ነበርና፣ ስለዚህ እንዲህ እያለ ነበር። ይኸው ግደሏት አለ ብለው መጠብ ሊይዙ ነበረ። በሌላ በኩል ደግሞ አይ መገደል የለባትም ቢል፣ ይኸው አኮ ዘመፃይ ኩሳሮ ሙሎ ኦሪት ወለ ነቢያት አላ ከመፈጽሞሙ እነሆ ኦሪትና ነቢያትን ልሽረ አልመጣሁም ልፈጽም ነው እንጂ ይላል። ይኸው አሁን የሙሴን ንግ ሻረ ሊሉት ነበረ። እንዲህ አለ ከእናንተ መካከል ኃጢአት የሌለበት ሰው አስቀድሞ በድንጋይ ይውገራት ብሎ በጣቱ ዘንበል ብሎ ጻፈ። ስለዚህ ሲጽፍ እሱ ሲጽፍ የእያንዳንዱ ሰው ኃጢአት ከሌላው ግንባር ላይ እንደ ፕሮጀክተር ኃጢአቱ ተገለጸ። አሁን ኃጢአቱን እያየ ኃጢአት የለብኝም ማለት አይችልም። በእውነቱ እንደ እኛ እንዳሁኑ ቢሆን አምላካችን እግዚአብሔር ኃጢአታችን ሸፍኖልን እንጂ ማን አጢአት የሌለበት አለ? እነዚህ ሰዎች በዚህ ጊዜ ወደ ኋላ ሹልክ ሹልክ እያሉ ሄዱ። በኋላ አንቺ ሴት ከሳሾችሽ ወዴታሉ? አላት። እኔ የማየው የለኝም አለ። እንግዲያስ እኔም አልፈርድብሽም፣ ደግመሽ አትበድይ፣ ወደ ቤትሽ ሂጂ አላት። ስለዚህ እነዚህ ሁሉ ጥያቄ የተጠየቀበት ዛሬ የሕማማት ሳምንት ማክሰኞ ቀን የጥያቄ ቀን ይባላል። ከቤተ መንግስቱም ከቤተ ክነቱም ለማጣላት ሲጠይቁት የነበረው መቼስ ሐሰስ ይናገራል ብለው ምክንያት እናገኛለን ብለው ሲጠይቁት የዋሉበት ነው። ነገር ግን ክርስቶስ አሳፍሮ መልሷቸዋል። በዚህ ምክንያት ነው ማለት ነው። ስለዚህ እግዚአብሔር አምላካችንን ቀናተኛ እንዳንሆን፣ ቀናተኛ ሰው ከበደል ስለማያመልጥ እንዳንበድል በቃኤል መንገድ፣ በሳኦል መንገድ፣ በአይሁዳውያን መንገድ፣ በዮሴፍ ወንድሞች መንገድ እንዳነድ ሕልም ገዳዮች አምላካችንን ወይም ሃይማኖታችንን አሳልፈን በተንኮል ምክንያት፣ ለገንዘብ ምክንያት እንዳንሸጥ፣ በእውነቱ ቀናተኛ እንዳንሆን እግዚአብሔር በቸርነቱ ይጠብቀን።